ዩቲዩብ እንዳለኝ ራሱ ማለት ነው። በቃ እርስት ነው ማረገው፣ የእውነቴን ነው። ምክንያቱም ላይክ የሚያደርግ ሰው የለም፣ ሰብስክራይብ የሚያደርግም የለም። ያው ዩቲዩብ ላይ ኖቲፊኬሽን አይመጣለኝም እኔ ሰብስክራይብ ካደረግኳቸው ሰዎች ውጭ ማለት ነው። ስለዚህ ቪዲዮ ሰራና መፖስት ተረሰዋለሁ። አሁን ይሄ ቪዲዮ የቆየ ነው፣ ግን ዛሬ አጋጣሚ ያው ቪዲዮን ሳይወን፣ ወይኔ የዱባውን ፓንኬክስ አልፖስተውዬ ነው አሁን የምፖስትላችሁ ማለት ነው። ስለዚህ ዱባ አንወድም የምትሉ ሰዎች የዱባ ፓንኬክ ሰርታችሁ ሞክሩ፣ ትወዱታላችሁ። በመጀመሪያ ቪዲዮ ላይ ይታያል፣ ዱባውን ቀቀልኩት። ከቀቀልኩት በኋላ የጨመርኩትን እያንዳንዱን ግብአቶች ከስር ጽፌላችኋለሁ። ከቀቀልኩት ዱባ ጋር አንድ ላይ እንደዚህ በመፍጫ ፈጨዋለሁኝ። ኦት ሳለው ያው ፓንኬክ የምንሰራበትን ግብአቶች ዱባ ብቻ ነው የጨመርኩበት ማለት ነው። ከዛ እንደዚህ ጋር ግሬው እውነት በጣም አሪፍ ነው። ልስልስ ያለ ነው። ብታዩ በቃ ደስ ይላል። በዛ ላይ ብዙ ማር እኔ ሌላ ነገር ስለሌለኝ ነው ማር የተጠቀምኩት። ራሱ ዱባው ጣፋጭ ስለሆነ ብዙ ጣፋጭ ነገር አይፈልግም። ሞክሩት።